በስመ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እንበዛለን ኦሪት ዘፍጥረት ምዕራፍ 26 ቁጥር 22። ታላቅ መንፈሳዊ ጉባኤ በማኅበረ አኀው የክርስቶስ ቤተ ክርስቲያን ሚዛን ደብረ መድኃኒት አጥቢያ የተዘጋጀ ከሰኔ 22 እስከ ሰኔ 26 2015 ለአምስት ተከታታይ ቀናት የሚቆይ በቦንጋ በቢፍቱ እንዲሁም በመላው ኢትዮጵያ የምትገኙ የቤተ ክርስቲያናችን ምእመናን እንኳን ለአጥቢያችን ስምንተኛ ዓመት የተከላ በዓል በሰላም አደረሰን። ስምንተኛ ዓመት የተከላ በዓልን አስመልክቶ አጥቢያችን ታላቅ መንፈሳዊ ጉባኤ አዘጋጅታል። በጉባኤው ከመላው ኢትዮጵያ የተውጣጡ ከአንድ መቶ በላይ የሚሆኑ ሰባኪያን ዘማሪያንና መምህራን ወንጌል ይታደሙበታል። እንዲሁም ለየት ያለ የስምንት ዓመቱን ጉዞ የሚያሳይ አውደ ርዕይ የደቡብ ምዕራብ ኢትዮጵያን የወንጌል እንቅስቃሴ የሚያትት ልዩ መጽሔት ሰኔ ወር ሙሉ የሚቆይ አንድ ሰው በቀለ ስምንት ሰው የወንጌል ስርጭት ፕሮግራም ጉብኝት ወደ ቢፍቱ መካነ ሕይወት አጥቢያ በአጠቃላይ ከአገልጋዮች ጋር ስለ ቀጣይ ስራዎች የሚደረግ ውይይትና ሌሎች ዝግጅቶች ተካተውበታል። ኑ የረዳንን ይህን ስምንት ዓመት በድን ያስጓዘን ጌታ አብረን እናምልክ። አሁን እንበሳለን። ስለሆነም ለዚህ ጉባኤና በጉባኤው ዕለት በይፋ ለምናስጀምረው የቤተ ክርስቲያኒቱ የአምልኮ ህንፃ ግንባታ እንድትጸልዩ ዝግጅት እንድታደርጉ እያሳሰብን በዕለቱ የሚኖረውን ፕሮግራም ሰዎች እንዲሰሙ ሁላችሁም እንድታስተዋውቁ በጌታ ፍቅር እንጠይቃለን። በተጨማሪም ከታች በምትመለከቱት የቤተ ክርስቲያኒቱ የአጥቢያዋ የሂሳብ ቁጥር ድጋፍ እንድታደርጉ አገልግሎቱን እንድታበረታቱ በጌታ ፍቅር ጥሪ እናስተላልፋለን። የክርስቶስ ሰላም ከሁላችሁ ጋር ይሁን። በክርስቶስ ተሃድሶ ለሁሉ